በርካታ እህቶች እኔ ጋር ላይቭ መጥተው ከነዚህ ሁለት ዩቲዩበሮች ሳዕደና አሊ ብራቸው እንደተበሉ ሲናገሩ ነበረ። ሙሉን ቪዲዮን አዳምጦት ላኪ ያለ ከሚሴን ሳዲን አሊ ናቸው። ግን እኔ በፈለግኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን አስረክብኝ ካላ አሁን መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን እጨርስልሻለሁ፣ አስረክብሻለሁ አለችኝ። በጣም እንዴት ነው ዕቃውን ግማሹን ስታስገቢ ሙሉን ብር የሚከፍሉ? ስላት ቤተሰብሽ ዕቃ ግዙ ብለሽ ብትል ብትነግሪያቸው ብሩን ሳጨርሽ ይገዛሉ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና ስለአመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ ዕቃን ይገዛውት እሷ ጋር ያለኝ ነገሮች ማለት ነው፣ ሙሉ የቤት ዕቃን ይገዛውት ያኔ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ ካሽ እየላኩላን ነበረ እቃውን ስገዛ የነበረው ማለት ነው። እነዚህ ስአዲና አሊ የመዳም ቅመሞችን ካጭበረበሩ ማን ይታመናል? ማንንም ማመን አይቻልም። በስአዲና አሊ ቲዩብ በዩቱበሮቹ እንዲሁም በነጋዴዎቹ የተጨባረበሩ አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ ህያት ፋሚሊ ቤተሰቦች እንዲናችሁ ደህና ናችሁ ወይ ከነጋ ሁሉ ሰላም ነው ሰላም ሰላም ሰላም ብያለሁ ሁላችሁንም በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ ቪዲዮን ላይክ ሼር እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ መቀላቀል እንዳትረሱ ማለት ነው ውድ ቤተሰቦቼ እንግዲህ ዛሬ የመጣውበት በላተኛዋ የበዛው የመዳም ቅመም እሷም ያገኘችውን ከማመን አትቆጠብም። በላተኛውም ደግሞ መብላቱን ቀጥሏል። እውነት ለመናገር ማለት ነው እንግዲህ እኔ ሀቂቃ ስነግራችሁ ጭራሽ የማልጠብቃቸው ሰዎች በቃ ታማኝ ብዬ ከምመድባቸው ሰዎች መካከል ያሉ ሰዎች ናቸው። ብዙ ሸክዋ እየቀረበባቸው ያለው ቲክቶክ የምትከታተሉ ካላችሁ በሙቪ ቤት በሙቪ ቤት ገብተው ሸክዋ ያቀረቡ ሰዎች ብዛት አይታችኋል ብዬ አስባለሁ። እንዲህ ደግሞ በትንሽየው ብር ምናምን አይደለም፣ በጣም ብዙ ብር እየጠሩ ማለት ነው። አንደኛዋማ አራት መቶ ሺህ ብር ነው የሰጠዋት ነው የምትለው ለስአዲና አሊ። በምን ምክንያት እቃ እቃ እያዘዙ እነሱ ጋር እቃ እያዘዙ እቃ አሰርተው ወደ ቤተሰብ እንዲያደርሱላቸው ማለት ነው እና ውድ ቤተሰቦቼ እኔ እንግዲህ ሰአዲና አሊን ታማኝ ከሚባለው የምመድባቸው ሰዎች ናቸው ብያለሁ። እነሱ ካጭበረበሩ ማን ሊታመን ይቻላል? አረቢያ መጅልስ እያዘዙ ምን እያሉ የተበሉ ከአመት በላይ የሆናቸው እቃችን ከዘገየ ብራችንን መልሱ ምናምን ሲሉ በቃ ስልካቸው እየታሰረ መልስ እያጡ የተቀመጡ አንዲቷ ስትወጣ ሁሉም እየተከታተሉ ወጡ ማለት ነው ይሄ ነገር እኔ መቶ ፐርሰንት እንትን ብለዋል እያልኩ አይደለም። ነገር ግን ሙቤ እንግዲህ ዛሬ ደውሎላቸው ዛሬ ላይቭ ላይ መጥተው እንደዚህ ቅሬታ ላቀረቡ ደንበኞቻቸው ምላሽ እንዲሰጡ ለማድረግ ለዛሬ ቀጥሮ ነበር። ትላንት ግን ማቅረብ አይፈልጉም እና ፋሚሊዎቼ፣ እኔ እሺ በላተኞቹ ይብሉ ግን የመዳም ቅመሞች በጣም አሁን አሁን ሚዲያ ላይ በጣም ብዙ መረጃ ነው የምናየው። ብዙ ሰው ሲያለቅስ እናያለን። ግን አንዱ ካንዱ የማይማረው ለምንድን ነው? ቆይ ከምናችን ነው የጎደል ነው እኛ ምናችን ነው የለቀቀው ምናችን ነው የጎደለው? እንዴ ያገኘነውን የምናምነው ለምሳሌ፣ እቃውን አላደርስ ስትላት ቤተሰቦቿን ወደ እሷ ላከች፣ ወደ እሷ ላከች። ቤተሰቦቿ እሷ ጋ ሲሄዱ እቃ ያዘዘችው ልጅ ቤተሰቦቿ ሳአዲ ጋ ሲሄዱ ምንድነው ያደረገችው? ወልጃ አራስ ቤት ነኝ ብላ መለሰቻቸው አለች። ቪዲዮውን አሰማችኋለሁ። ቪዲዮውን እየሰማን ዘጋችብኝ። አሰረች ስልኬ ማለት ነው። እስከ በኋላ ጀምሩ ማለት ነው። ስልኬን አሰሩ ቤተሰብ ረመዳል ላይ ላኩኝ። ወልጄ ተኝቻለሁ አለችና መለሰቻቸው። ሸዋል አስር አለች። ሰዋል አስሩ ማለት ነው። ሶስተኛ አውር ደርሷል ማለት ነው። ግን ያ ነገ ዛሬ፣ ነገ ዛሬ ያለች ብዙ ብር ነው ሷ በቃ ዳስ ደውያት አለውኝ አጽፍ የላት አለውኝ። በዩቲዩብ ራሱ ኮመንት ስጽፍ ሚዩት ታደርገኛለች፣ ያኔ ኮመንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ምጽፍላቸው ነው። እውነት ነው እንዲህ ምናምን የሚሉ ብዙ ልጆች አሉ ከስር። እኔ እንደተበላውም ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮመንት ምጽፎ የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ። ግን በቤቷስ በቲክቶክም በምንም ሚዩት አርጋኛለች። እኔ ሁላችንም ማለት ነው እዚህ ጋር ያለነውን ልጆች ማለት ነው። አሁን ያለነው ሶስት ነን። ያው ግሩፕ አስረን በውስጥ ጠይቀናታል መልስም አላገኘንም። ነገ ዛሬ ነው የእሷ መልስ ማለት ነው። እና እንደዛ ነው። ከአራት መቶ ሺህ በላይ ነው የኔ ብር ማለት ነው። እሷ ጋ ያለኝ ሀቅ አራት መቶ አምስት ሺህ ብር ነው የእሷ ላይ ያለኝ ሰላሳ አንድ ሺህ ብር ነው። እንግዲህ ውድ ቤተሰቦቼ እንዳዳመጣችሁት ነው የሁለቱን ነው ያው ረጅም ነው የሁለቱን ቪዲዮ ነው ሙቤ ራሱ የለቀቀው ማለት ነው። ለቤለ ቀርበው ሲናገሩ ከነበሩት ማለት ነው ሳዓዲና አሊ በመጀመሪያ እኔ የምወዳቸው የማከብራቸው ዩቱበሮች ናቸው። ግን ይሄን ነገር አድርጋችሁ ከሆነ አረብ ሀገርን የምታውቁ ሰዎች ሆናችሁ ስለ አረብ ሀገር ብሩ እንዴት እንደሚመጣ የሚያቅሰው መልሶ የአረብ ሀገርን ሴት የሚጎዳ ማለት ይሄ በቃ በጣም በጣም በቃ፣ እኔእንጃ እኔእንጃ ምን ብዬ እንደምገልጸው አላውቅም፣ ይሄን አደርጋችሁ ከሆነ ማለት ነው። እና ፋሚሊዎቼ እኔ ማለት እንፈልገው እሺ፣ በላተኛው ይብላ እየበላ ያለ ማለት ነው። ብዙ ሰው እያየን ነው፣ ተዘረፍን፣ በሀዋላ ምክንያት ተሰረቅን፣ እቃ ጠልበን አልሄደልንም፣ እንደዚህ አደረጉን። ብዙ ሰው ብዙዎች፣ አሁን እድሜ ለሶሻል ሚዲያ ብዙ ነገር እያየን ነው። ግን ለምንድን ነው አንዱ ከአንዱ መማር ያልቻለው ነው የኔ ጥያቄ እኛ የአረብ ሀገር ሰዎች ምናችን ነው የጎደለው? ከምናችን ነው የጎደል ነው? የምሬን እኮ ነው። ማገናዘብ በቃ ያገኘነውን ምናምን። ለምሳሌ እቺ ይቺ ልጅ አሁን በቃ ሳያት ሳያት የምትልክልኝ አይደለችም። በቃ አሰረችኝ፣ በስልክ ቁጥሬን አሰረች ማግኘት አልቻልኩም። እና ቤተሰቦቼ ወደ እሷ ሄዱ ቤተሰቦች ረመዳን ላይ ቤተሰቦች ወደ እሷ ሲሄዱ ወልጃ ራስ ቤት ነኝ ብላ መለሰቻቸው። ሸዋል 10 አለች። ሸዋል 10ም አለፈ። ይሄው ሶስተኛ ወሩ አለች ማለት ነው። እኔ እዚህ ጋር ማለት ተፈልገው ነገር ሰው እንደዚህ ሚዲያ ላይ አግኝታችሁት እቃ ሰርታችሁ አድርሱልን ብላችሁ ያዘዛችሁትን ሰው ትታችሁ፣ ልክ አሁን ቤተሰብ አሁን መጨረሻ ላይ በቃ ምታዋዩ ምታደርጊው ስታጭ ወደ ቤተሰብ ነው ይሄድሽው አይደለም መጀመሪያ ውኑ ለምንድ ነው ቤተሰብ ሄዶ አዞ ማሰራት አይችልም? ለምንድ ነው ያገኛችሁትን የምታምኑት? እኔ ለምሳሌ ሶፋ አዝጃለሁ። ሶፋ እህቴን ነው የላኳት። እህቴ ሄደች፣ ለቤተሰቦች ማለት ነው። እህቴ በራሷ ቀጥታ ሄደች፣ ፈርኒቸሩ ጋር ሄደች፣ አዘዘች። እቃውን በስንት ቀን ቢደር? በአንድ ሳምንት ይሄው ቢበዛ 15 ቀን በ አስራ አምስት ቀን ውስጥ እቃ ይደርስላችኋል። ቤተሰቦቻችሁ ለቤተሰቦቻችሁ ልካችሁ ለምንድን ነው ቤተሰብ እንዲያስተካክለን እንዲገዛ አዘው እንትን። ለነሱም እኮ ክብር ነው ደስ ይላቸው አልኩ። ለቤተሰባችሁ ልካችሁ ለምንድን ነው ይሄን ይሄን አሰሩ ብላችሁ ማትልኩላቸው? ከሚዲያ ሰው ሚዲያ ላይ ከምታዩት ሰው ማለት ነው። የምሬን እኮ ነው ጋይስ። የምን አመት የምን ወራት ነው? እራሳቸው ሄደው ቢያዙ አልኳችሁ። ቢበዛ አስራ አምስት ቀን ነው የሚወስደው ሶፋ ምናምን በቃ እራሱ ሄዶ አይቶ መርጦ በምን አይነት እቃ መሰራት አለበት የሚለውን መርጦ አይቶ፣ አባት ካለሽ፣ እህት ካለችሽ፣ ወንድም ካለች ሄደው ማዘዝ እራሳቸው ማሰራት ይችላሉ። እንደ እኔ በቃ ለዛ ነው። ምናችን ነው በቃ ምናችን ነው የተፈታታው ነገር? የሆነ የለቀቀ ቡለን አለን ማለት ነው። የምሬ ነው። ያገኘነውን እያመንን እንደዚህ ስንት ተጥሮ ተግሮ የሚመጣ ገንዘብን እያወጣን የምንሰጥ ከሆነ ምንም ፋይዳ የለውም ዛሬ እነዚህ ልጆች ተበላናሉ ይቀጥላል ነገም ከዚህ የሚማር የለም ለምን ለምን እንዴት ነው የሚገኘው ብሩ እስኪ በቃ እኔ እንዴት ማለት እንዳለብኝ እራሱ ጋይስ ግራ ነው የገባኝ ና እቃ ማሰራት ስትፈልጉ ቤተሰቦቻችሁ ላኳቸው ካጠፉ እነሱ ያጥፉት በቃ ካጠፉ እነሱ ያጥፉት እስኪ ምንድን ነው የመለሱት መልስ የሚለውን እኔ ያብረን ማለት ነው እስኪ ሙቢን እንስማውማ የሱን የምትፈልጉ ይኸው የተለያዩ ሪሲቶች ስልሳ ሺህ ሁለት መቶ ሺህ በጣም ብዙ ብር ነው፣ በብዙ ብር ነው የተቀበለችው። እቃውን አላካችላቸውም። እኔም በቀጥታ ስልክ ደውዬ አነሳችልኝ፣ በቴሌግራም እናወራለች። ቴሌግራም ላይ ስልክ አታነሳልኝም፣ በጽሁፍ ብቻ ነው የምታወራኝ። ለልጆቹ ለምንድነው ስልክ ማታነሽ ገንዘባቸውን ለምናሰቻቸውም ስላቸው፣ የፈለገ ሰው እኔን ያናግረኝ ከአንተ ጋር ልናገርም ብላ ነው መልስ ስጠችኝ። ተጠንቀቁ። ገንዘብ አልወሰድንም፣ እቃ አዘው ዘግይቶባቸው ሊሆን ይችላል ግን ችግር ካለባቸው እነሱ ያናግሩኝ ነው ያሉት። ሞቢን ማለት ነው። ግን ይህን ያክል ጊዜ ይህን ያክል ጊዜ እያቆያችሁ የሰው ሀቅ ሞት እኮ አለ። ከዛም አልፎ ደግሞ እንዳሉት ስልካቸውን እያሰራችሁ ብሎክ እያረጋችሁ ምናምን ከሆነ አላህን ፍሩ። ስንቱ ሰው ጥሎት በቃ ዱኒያ ዱኒያ ቀሪናት። ስንት ሰው ድንገት እየሄደ እያየን ሞት አለኩ የሰው ሀቅ ይዞ መሞትኩ ምን ያክል ከባድ ነው። ይቺ ዱኒያ ጠፊ ናት የምር እኔ ልቦና ግዙ ነው የምለው። እኔቻ እኔ ከስአዲና ይህን ነገር አልጠብቅም። ብቻ እነሱን ቪዲዮ ሰርተው ምላሽ ይሰጣሉ ብዬ አስባለሁ። ወይም ደግሞ እዚ ሙቪ ሚዲያ ላይ ቅሬታ ያቀረቡት ሰው ጋር ተገናኝተው ምላሽ ይሰጣሉ ብዬ አስባለሁ። ምክንያቱም ጋይስ እነሱ ባዘዙበት ሰዓት ለምሳሌ አንድ ሰው የሆነ ፕሮግራም ኖሮበት ሊያዝ ይችላል። ያቃ በዛ ሰዓት ካልደረሰ እነሱ በፈለጉ ሰዓት ከሆነ የሚያደርሱት ይሄ ራሱ አንድ በቃ ጥፋት ነው፣ አንድ ክህደት ነው ብዬ ነው ማምነው እውነት ለመናገር ማለት ነው። የሆነ ፕሮግራም አለበት ቤቱን ፏ ማድረግ ፈለገ ያ ቃለ ዛ ጊዜ አስፈልገው በዚህ ቀን እናውቃውን ፈልገው ተብሎ ተስማምቶ ያን ቃ በዛ ቀን ካላደረሰለት ምን ጠቀመው? እና ነጋዴዎችም የሆነ በቃ ፍትሀዊ ነጋዴ ሆኑ፣ ትክክለኛ ነጋዴ ሆኑ ይች ዱንያ ትቀራለች፣ ሁላችንም ጥለናት እንሄዳለን። መቼ መቼ የሚለውን አላህ ነው የሚያውቀው። እኛ በጻፍ ነው እኛ ባሰብ ነው ቀን አይደለም እኛ እንዳሰብ ነው አይደለም ሁሉ ነገር ማለት ነው። የመዳም ቅመሞች ደግሞ እስኪ ማቋጠር እወቁ። በቃ እስኪ መቋጠር እንወቅ ጋይስ፣ ሁሉ ጊዜ ወጥቶ ከማልቀስ እስኪ ማቋጠር የሚባለውን ነገር እናወቅ እና ለራሳችሁ እወቁ፣ ንቁ ነው ማለት የምፈልገው መፈልገው ውድ ቤተሰቦቼ እንግዲህ እስኪ መጨረሻው ምን ይሆናል? የሚለውን አብረን የምናይ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ